ነገር ከማድረግ ያገደኝ አዴ፣ በእናንተ ምክንያት አንድ ነገር ትሁንና አንላቀቅም። እሺ ሊዲ ያበቃሽ፣ ከዚህ በላይ እንድትናገረኝ አልፈልግም። አንድ ነገር አንቺ፣ እንኳን የወንድ ፍቅረኛ አልቶኝ ጓደኛ እንኳን ለመሆን የምትበቂ ሴት አይደለሽም። እሺ እኔ ማንንም ምን በጣም ትልቅ ልጅ ነህ። ከዴቭ የፍቅር ጥያቄ የቀረበላት አደይ የፍቅር ጥያቄውን መቀበል ባለመቻሏ እዛ ቤት መኖር እንደማይፈልግ፣ ከዚህ በኋላ አይኔንም አታዩውም በማለት ሻንጣውን ሸክፎ የተነሳው ዴቭ ዛሬ አደይ ሀሳቧን ስለቀየረች ዴቭም ጉዞውን ሰርዞታል። ታዲያ ቤት ውስጥም ስለሚከናወኑ ድርጊቶች እህቱንና ፍቅርንም ልክና መልክ አስይዟቸዋል። ተጎንብሰው አደይን ይቅርታ እንዲጠይቁም አስደርጓቸዋል። ኤላና ለምለም ሌላ ፈተና ውስጥ ገብተዋል። ኤላ ወደ ውጭ አገር ጉዞውን እንደማይሰርዘው ሊሄድ እንደሆነ ቁርጥ ሆኗል። ታዲያ በዚህ ለምለም እጅግ በጣም ተበሳጭታና እያለቀሰች ቤቱን ለቀወታለች። ጎዳና ለጎዳና እየተንከራተተች ትገኛለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ ሰራተኛዋ አደይ ክፍል አርባን ይዤላችሁ መጥቻለሁ። ሊዲያ ወንድሜ በጣም ታሳፍራለህ። ከሰራተኛ ጋር እንዴት የፍቅር ግንኙነት ትጀምራለህ? ደግሞ ይህንን ዳዲ ሲሰማ ራሱ ምን ይሰማ ይሆን እያለች ወንድሟን እየተቆጣች ነው። ሊዱ በቃሽ፣ በማለትም ዝም እንድትል ሲያስጠነቅቃት ነበረ። እሺ፣ በኋላ ታገኘዋለህ ሁሉንም እናየዋለን እያለች ነበር። ዴቭም አታስብ ያደይ ሁሉንም ነገር እኔ ያስተካክለዋለው እያላት ነበር። ሌላና ለምለም ጉዞ ላይ ናቸው። በዚህ መካከልም ስለ አደይ ጉዳይ አንስተው ነበር። ባርኮት ትቷት ሄደ። አዎ ቤዛ መጣችና እንግዲህ በመካከል እንደዚ አይነት ነገር ተፈጠረ። ደግሞ አደይ ጥሩ ድነ የተፈጠረላት ዴቢ ይወዳታል። ባርኮትን ደግሞ ብዙም አትወደውም ነበር፣ እንደ ወንድማ ነው የምታየው እያለ ነበር ለምለምም ቢሆንም ግን ፓርክ አልሰራም። ደግሞ ቤዛ የምትሆን ሴት አይደለችም እያለች በወሬያቸው መካከል ኤላ የሆነ ቦታ እንደሚሄድ ይነግራታል። የት ነው የምትሄደው? አለችው ኤላ ግን አልተናገረም። ምክንያቱም የውጭ አገር ጉዞውን ሊያስተካክል ስለነበረ ይህንን ለለምለም አልነገራትም ነበር። ለማንኛውም በኋላ ንግርሻለውኝ ስመለስ በማለት ተሰናብቷት ሲሄድ እሷ በግራ መጋባት ስትመለከተው ነበር። በእርግጥም ለምለም ተጠራጥራለች። ቅር ባደይና በዴቭ መካከል ያለው ግንኙነት እጅግ በጣም አበሳቸት። መኝታ ክፍል ቁጭ ብላ ተንሰቅስቃ እያለቀሰች ነው። በዚህ ሁኔታ ያለች ሊዲያ ትመጣና ምን ነሽ ነው ያለቀሽው ትላታለች። መቼም በዴቭ ምክንያትና ምክንያት ባደይ ነው አይደለም እሷም አላለቅስኩም በማለት ሽም ጥጥ ታደርጋለች እያዩሽ አይደለም እንዴ ለማንኛውም አሁን አንቺን ፈልጌ ሳይሆን ከኤላ ሊሄድ ስለሆነ አብረሽኝ ትሄጅ ከሆነ ትላታለች ፍቅርም ምን ብዬ ነው ደግሞ ከእሱ ጋር የሚሄደው እኔ ስለ ዴብ እንጂ ስለ ኤላ አይመለከተኝም ማለቻት ፍቅርም መቼም ቢሆን ኤላ ያንቺ ሊሆን አይችልም ምክንያቱም ከለምለም ጋራ ከድሮ ከልጅነታቸው ጀምሮ ፍቅረኛሞች ስለነበሩ አንቺ ከስር ከስር ማለቱ ምን ያደርግልሻል ሊዲያም እባክሽን ለምለም ስለመጣች ነው የበለጠ አሁን ፊቱን እየዞረብኝ ያለው ለእሷ የሆነ ነገር መላ ፍጠሪ እያለቻት ነው እኔ ምን አገባኝ ስለ ኤላ ስለ ዴቭ እንጂ አይመለከተኝም ክፍል የለቀሽ ውጪ በማለት ክፍሏን ለቃ እንድትወጣላት ታደርጋታለች አዴይ ከኩሽናዋ ጋር ሆና ምግብ እያበሰለች ባለችበት ሰዓት ሊዲያ ትመጣና አንቺ ትላታለች አንቺ ሳይሆን ስሜ በትክክል አዴይ ነው አዴይ ብለሽ መጣራት ትችላለች በአንድ ጊዜው ከሰራተኝነት ወጥሽ እመቤት ልሆናል ሽኮ ከወንድሜ ራሱ ረጅ ምን ያንጠለጥልሻል ከሱ ላይ እያለቻት ነው። አደይም ሁላችንም እኩል ነን፣ ለማንኛውም ግን ወንድምሽ እሱ የፍቅር ጥያቄ አቀረበልኝ እንጂ እኔ ምንም ያደረግኩት ነገር የለም። ሂዲያም ተበሳጭታ ያቺ ፍቅርናት ልክ ምታስገባሽ እያለች ኩሽናውን ለቃ ትወጣለች። ፍቅር የተለመደ ቀረቷን፣ ምንድን ነው ስጠራሽ? አሰሚ ውሃ ሞቄልን እያልኩሽ አይደለ? እያለች በቁጣ እየተናገረቻት ነው። ይቅርታ ፍቅር፣ ረስች ሆነው፣ አሁኑን አሞቅልሻለሁ በማለት ወደ ኩሽናዋም ትመለሳለች። አደይ ወዲያውኑ ዴብ ጩኸቷን ሰምቶ ይመጣና፣ ምንድን ነው የናያል ጩኸት? ምን እያደረግሽ ነው ይላታል። እነው የተጣራውት እሷን ነው አንተን ተሰማህ? አለችው በጣም እንጂ ይሰማኛል። ከዚህ በኋላ አደይን ስትናገሪ እንዳልሰማሽ በማለትም ያስጠነቅቃታል። ታዲያ ፍቅርም ደግሞ ለዛች ውሻ እያለች እየተሳደበች ነበረ ማናት ውሻ አላት ዴቭም ኮስተር በማለት አይ ወዴ ነው አለች ለማስተባበል እየሞከረች ባርኮት ደውሎልሽ ነበረ በማለትም ይጠይቃታል ፍቅርም ለባርኮት በአደይና በዴቭ መካከል በተፈጠረው ግንኙነት እንደነገረችውና በዚህም ስህተት እንደሆነ አሁን ማቆም እንዳለባቸው ባርኮት ነግሮኛል በማለት ለዴቭ እየነገረችው ነበር። በፍጹም፣ ባርኮት ይህንን ሊል አይችልም አላት። አዎ ብሎኛል። አደይ ማለት የቤታችን እንግዳ ሰውናት። ባክህን ዴቭ፣ የተሳሳተ መንገድ እየሄድግ ነው። ከአሁኑኑ ማቆም አለብህ እያለችው ነው ዴቭ ግን የፈለገ ሽንበይ አደይን በጣም የሚወዳት ና የማፈቅራት ሴት ናት ምንም ብትይኝ አልሰማሽም ይላታል የዚህን ጊዜ ምከረው ምከረው እምቢ ካለህ መከራ የምከረው አለች ና ተረተች ለም ብቻዋን ሳሎን ተቀምጣ ምንድን ነው ኤላ በሰላም አይደለም እንዴ ስልክ ማያነሳው ምን ሆኖ ነው እያለች እየተዟዟረች ባለችበት ሰዓት ወደ አሁኑ ኤላ ይመጣል ታዲያ ምን ሆነ ነው የተፈጠረ ችግር አለ ወይ ደጋግምሜ ስሞክርልህ አይሰራም ነበር አለችው። ለልዬ በጣም ይቅርታ ደብሮኛል። ለማንኛውም አሁን ገብቼ መተኛት አለብኝ፣ ምንም የተፈጠረ ነገር የለም በማለት ትቷት ወደ መኝታ ክፍል ይገባል። በታዘዘችው መሰረት ከኩሽና ውሃ ጥዳ ቆማለች። ታዲያ ወዲያውኑ ዴቪ መጣና አደይ፣ እየናፈቅሽኝ እኮ ነው፣ ለደቂቃና ለሴኮንድ እንኳን አንቺ ስትለይኝ አልቻልኩም ይላታል። ምን ነው አብረን እየዋልን እያደርን እንዴት ልናፍቅህ እችላለሁ? ለማንኛውም ይህ የጣድሾ ውሃ ምንድን ነው ይላታል። ፍቅር ጣጅልኝ እንዳለቻትም ተነግረዋለች። ወይ ጉድ፣ አንቺን ለማሰቃየት የሆነ ያልሆነውን መፈጣጠር ጀመረች ማለት ነው እያለ ነበር። የክፋት ወጥመዷን ያዘጋጀችው ፍቅርም ጫማዋን ሶፋ ስር በመክተት ሙቀዋውን በምታቀብልበት ሰዓት አደይ ይኸው ጫማዬ ውስጥ ገብቷል አውጭልኝ፣ ትላታለች። ጫማውን ለማውጣት ጎንበስ በምትልበት ሰዓት የፈላውን ውሃ እላዋ ላይ ትደፋባታለች። ምን አደረግኩሽ? ግን ለምንድን ነው እንደዚህ የምታደርጊው? አለቻት። እንዴት ጫማውን አውጭልኝ አልኩሽ እንጂ ሶፋ ማን ወዝዣለሽ? እያለች እየተሳደበች ነበረ። አደይም ቆይ ምን ባደርግሽ ነው ግን እንደዚህ ስቃይን ያበዛሹ? አለች። ተነሳችና በጥፊም ደረገመቻት፣ ጉሮሮዋን ማነቀቻት። ወዲያውኑም ሊዲያና ዴቭ ተከታትለው ይገባሉ። ምንድነው የተፈጠረው? አደይ ቆይ እስኪ ምን ሆናችሁ ነው እያለሳለ አታያትም እንዴ አንቃለት ገለኝ፣ አለች አጅሪት። አደይም ከተቀመጠችበት ተነስታ ለዚህ ስራዋ ቃል የለኝም እንካይ ሄው እጅ ነው ይገው በማለት እጇን ታሳየዋለች። የዚህን ጊዜ ዴቭ በጣም ተበሳጨ። ምን ማለት ነው ተቃጥለሽ የለ በማለት ዴብም ዴቭም በጥፊ ጠፈጥፋት ገባ። ጉሮሮዋንም ማንቆ አስለፈለፋት። እባክ ዴቭ ልቀቀኝ በማለት እየተማጸነችው ቢሆንም እሱ ግን በቀላሉ ሊለቃት አልወደደም። ሊዲያም እባክ ልቀቃት እያለች ልትገለግል ብትሞክርም አንች የሆነች በማለት በማለት ይጮህባታል። አደይም እባክህ በእጅግ ሰበብ ትሆናለች ልቀቃት እያለችው ነበር። ታዲያ ሁለታቸውንም አስጎንብሶ አደይን ይቅርታ እንዲጠይቁ ያደርጋቸዋል። እላ ደብሮት መኝታ ክፍል በተቀመጠበት ለምለም ትመጣና ምን ሆነ ነው ትለዋለች። ወዲያውም ካጠገቡ ፓስፖርቱ ተቀምጦ ትመለከተዋለች። እንዴት ልትሄድ ነው እንዴ አለችው? አይ ማሌ ድም ለሊ አላት አቷሽኝ ከዚህ በኋላ መደባበቁ አስፈላጊ አይደለም። በቃ ውሳኔህን አከብርልሃለሁ። አባትህ ና ብለው እያስገደዱህ አይደለ ኤላም፣ ምንም ማድረግ አልችልም? በጣም ይቅርታ፣ ቅድም እንዳልነግርሽ ስሜት ሽን እጎዳዋለሁ ብዬ ነው አለ። ታዲያ ይዝን ጊዜ ለምለም አባትህ ግን የራሳቸውን ህይወት እየመሩ ለምንድን ነው በአንተ እንወስንልህ የሚሉት? አንተ ኮ ትልቅ ሰው ነህ ሁሉንም በራስህ መወሰንና ምርጫህን መኖር መብትህ ነው አለችው። ይቅርታ ለሊ በአባቴማ፣ አትም ጨብኛላት ፈለግህን ማድረግ ትችላለህ፣ ከዚህ በኋላ አይመለከተኝም በማለት ፓስፖርቱን ላዩ ላይ ወርውራ ትወጣለች። ታዳሱም ለሊ ለሊ ያለ ቢከተላትም እሷ ግን ልትሰማውም አልወደደችም። ዴቭም ሊዲያና ፍቅርን አስጎንብሶ እያስለፈለፋቸው ይዟል። እንደውም ስትታሰሪ በኋላ ታገኘዋለች በማለት እህቱንም ያስፈራራታል። ኦማይጋድ እስራት ከሚመጣብኝማ አደይን ይቅርታ ብጠይቅ ይሻለኛል በማለት ይቅርታ እንድተጠይቅም ያደርጋታል። ፍቅርም እንደዚሁ አደይ፣ ከዚህ በኋላ ባንች ላይ ምንም ነገር አላደርግም በማለት ቃል ትገባለች። በመጨረሻም አደይ እኔም ቢሆን እስካሁን ላስቀየምኩሽ ነገር ይቅርታ ይላታል። አደይም በጣም አመሰግናለው ዴቭ ይላታል። በኔና ባንቺ መካከል ምንም አይነት ምስጋና አያስፈልግም። ደግሞ አንቺ ከዚህ ሰይጣን ሴት ጋራ መኖር የለብሽም፣ አይገባሽም ይላታል። እንደውም አሁን እዚህ ቤት ውጭና እኔና አንቺ የምንኖርበት አለም እንፍጠር፣ አደይ ፍቃድሽ ቢሆን ይላታል። የዚህን ጊዜ ቆይ ላስብበት አለችው። እሺ አስብበትና ንገሪኝ ብሏታል። እሷ ላደረክልኝ ውለታ ሁሉ በጣም አድርጌ አመሰግናለሁ። አይ በእኔና በአንቺ መካከል ምስጋና የሚባል ነገር የለም። ለማንኛውም አሁን ሆስፒታል እጅሽ ሊሄድ በማለት ወደ ሆስፒታል ይዟት ይሄዳል። ዴቭ አደይን ከሆስፒታል ወስዷት እየመለሳት ሳለ አሁን እንዴት ነሽ እያላት ነው። አንተ ስላለህልኝ ከብዙ ነገር ጠብቀኛል። የኔ መኖር ከምን አድኖሻል? እያላት አንዳንድ ነገር እያወሩ ነው። ታዲያ እጅሽን እስከሚሻልሽ ድረስ አንድም ነገር እንዳትሰሪ ካልሆንም ደግሞ ለምለም ትምጣና ታግዝ ሻላት። እንደውም አሁን ለምለምን ሄጄ ማውራት አለብኝ። ዴቭም እሺ በቃ አብረን እንሄዳለን በማለት ወደ ነኤላ ቤት አብረው ጉዞ ይጀምራሉ። እቅዷና ጥረቷ ያልተሳካላት ፍቅርም መኝታ ክፍል ሆና ምን ሰቅሰቁን ተያይዘዋለች ለም ኤላን ተሰናብታ ልብሶቿን በሻንጣ ጠቅላ ወደ እነ ባርኮት ቤት መጥታለች። ታዲያ ስትመጣ ሳሎን ማንንም አላገኘችም። ማንም የለም እንዴ እያለች ሶፋ ላይ ተቀመጠች። ወዲያውኑም ሊዲያ ትመጣና አንቺ ደግሞ እዚህ ምን አባሽ ትሰሪያለሽ? እያለች ነበር አደይ ትሄዳ ነው በማለት ጥያቄዋን ስታስከትል እሷም ኤላ ይሄዶ ነው አለቻት። ኤላ ቤት እንደሆነም ትነግራታለች። ይህን ጊዜ ነው እንዴ በማለት ወደ ኤላ ለመሄድ ዝግጅቷን ታደርጋለች። ኤላ ፓስፖርቱን ይዞ እየተመሰለሰለ ባለበት ሰዓት ወዲያውኑ አደይና ዴቭ በራ እንኳኩቶ ይገባሉ። ምን ነው ለምለም እናንተ ጋር አልመጣችም እንዴ በማለትም ይጠይቃል። ታዲያ ለምለም ጋር አልተገናኘንም እኔና ደይ ከወጣን ቆየት ብለናል። ኤላም እባክሽን አደይ ለምለምን አደራ ይላታል። ምን ነው የተፈጠረ ችግር አለ እንዴ ተቀያይማችሁ ነበር እንዴ በማለትም ይጠይቃሉ። አይ ምንም የተቀያየም ነው ነገር የለም፣ ለማንኛውም ግን አሁን ከአደይ ሊሄድ ብላን የመጣችው ይላል። እንግዳውስ መሄድ ይኖርብኛል አለች አደይም። አብረን እንሄዳለን ብቻሽን አትሄጅም አለ ዴቭ። አይ ችግር የለውም ዴቭ፣ እኔ መሄድ እችላለሁ፣ አንተ መቆየት ትችላለህ። አደይም ተነስታ በምትሄድበት ሰዓት አደራ ብሎ እያስጠነቅቃታል። እባክሽን ለምለምን ጠብቂያት እሱ እስከሚመጣ ድረስ እያላት ነበር። ችግር የለውም በማለትም ወደ ቤቷ ትመለሳለች። ለምለምም እዛው ሶፋዋ ላይ ሆና አደይን እየጠበቀች ባለችበት ሰዓት ፍቅር ትመጣና ደግሞ አንቺ ምን ትሰራለች? ለዛውም ደግሞ ልብስሽን ይዘሽ እያለቻት ነው። እኔ ለማንኛውም አደይም ፈልጌ እንጂ አንችን ብዬ አይደለም የመጣሁት ፍቅርም ይህ እኮ የኔ ቤት ነው። የድሃ መሰብሰቢያ አይደለም። እሷም እንዳንቺ ሰራተኛ ናት፣ ምኗን ተጠብቂያታለሽ ትላታለች። በቃ ቤትሽ ነው፣ ይወጣልሻል በማለት ሻንጣዋን ይዛ ጉዞ ጀምራለች። ለምለም ሌላም በመካከላቸው የተፈጠረውን ነገር ለዴብ እያጫወተው ነበረ። ሀሳቡን እንዴት እንዳልቀየረም እየጠየቀው ነው። አባቴ ግዴታ ና ብሎኛል፣ እዛ ደግሞ መሄድ ይኖርብኛል። እናም አደራ ለምለምን ለአንተ ሰጥቻለሁ። ባርኮት ቢኖር ለሱ ነበር አደራውን የሚሰጠው። ሌብም እንዴት ከፍቅር ጋር ሊስማሙ ይችላሉ? ሌላውስ ቀላል ነው ይለዋል። በቃ አሁን ተጨማሪ ሰራተኛ እንዳስፈለገህና በየወሩ ደሞዝ እየከፈልካት እንደሆነ አድርገህ አሳምናት አለው። ሌብም በቃ ችግር የለውም ብዙ አትጨናነቅ፣ ይኸው አደራህን ለመወጣት ዝግጁ ነኝ በማለት ቃል ይገባለታል። ማንኛውም በኋላ ደውላለሁ፣ አሁን መሄድ ይኖርብኛል በማለት ኤላን ተሰናብቶት ይወጣል። ለምለምም ቤቱን ለቃ ወጥታ ጎዳና ለጎዳና እየተምሰለሰለች እና እየተንከራተተች የምትገባበት ግራ የተጋባችም ትመስላለች። በየመንገዱ አንዴ ትቆማለች፣ አንዴ ትሄዳለች። ኤላ ብቻውን ባለበት ሰዓት ወዲያውኑ ሊዲያ ትመጣለች። እንዴት መጣሽ እያላት ነው። ለምለም እኛ ቤት ስለነበረች ብቻህን ይደብረሃል ብዬ ነው የመጣሁት እርግጥ ደብሮኛል፣ ትክክል ነሽ ይላታል። ምን ነው ለምለም ናት እንዴ ያስደበረችህ? አይ የደበረኝ በራሴ ችግር ነው የራሴ ምክንያት ነው እኔ እያለው ማሊ ደብርህ አይገባም እያለችው ነው። አዎ አንቺ ባትኖሪ ማንፈታ ያደርገኝ ነበር። ደግሞ ንቀት በልክ ብታደርጉ ደግሞ እንዴት ደስ ይል ነበር። ማንና ኮ አለች። ለምለምና አደይን በደንብ አታናገራቸውም። እነሱ ማለካቸውን ማወቅ አለባቸው። ከኔ ጋራ እኩል ካልሆንኩ ይላሉ። ለምን የሰው ልጅ ገንዘብ ከምትሰጩ ይልቅ ደስታ ብትሰጩ የበለጠ ያስደስተዋል። በተለይ አደይ ደግሞ ፈገግታን ብታሳያት የበለጠ ያስደስታታል አለችው ለማንኛውም የእነሱን ስም አትጥራብኝ አለችና ተለጥፈችበት ይህን የምትለጣጠፊበትን ነገር አልወደድኩልሽም ለማንኛውም አሁን ጥሩ ስሜት ላይ ስላልሆንኩኝ ከማስከፋሽ ቤቱን ለቀሽ ውጭ ይላታል ኤላ ቤት ተነስታ ወደ እነ ፍቅር ቤት እየተመለሰች የነበረችው አደይም መንገድ ላይ ደመቀና ንጉስ አግኝተዋታል ሁላቸውም የተገናኙበት አጋጣሚ በትክክልም ሲጠብቋት እንደነበርና ነግሯት የፈለጉት ነገር እንዳለ ያስታውቃል። እንግዲህ የዛሬው ሰራተኛዋ አደይ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለዛሬ የተሰናበትኳችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰቡን አመሰግናለሁ።